የወልቂጤ ዩኒቨርሲቲ ፕሬዝዳንት ዶክተር ፋሪስ ደሊል በመክፈቻ ንግግራቸው እንደገለጹት የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ህብረ ብሔራዊ አንድነት እንዲዳብር በማድረግ ሀገራዊ አንድነትን በማጎልበት የጠነከረ ህብረ ብሔራዊ አንድነትን እንዲሰፍን የከፍተኛ ትምህርት ተቋማት ሚና ይጎላ ነው። ለዚህም የከፍተኛ ትምህርት ተቋማት ሀገራዊ አንድነትን በሚያጠናክር መልኩ የፌዴራሊዝምና የህገ መንግስት አስተምህሮ ስራዎች ላይ አካዳሚያዊ ልምምድ ማድረግ ይጠበቅባቸዋል ብለዋል። ከፍተኛ ትምህርት ተቋማት የትንሿ ኢትዮጵያ አለፍ ሲልም ደግሞ የዓለም ተምሳሌት ናቸውና ወልቂጤ ዩኒቨርሲቲ የኢትዮጵያ ልጆች ብቻ ሳይሆን የአፍሪካ ልጆችም አሉ። እንደ ትንሹ እንደው ብዙሃኑ እንደያዘው እንደ ትንሿ ኢትዮጵያ ተምሳሌትነት ምሁራኖቻችን ይህንን በቀጣይ ትውልድ ሊያሰርጹ ይገባል። ቀኑ ሲከበር የዩኒቨርሲቲው ማህበረሰብ በህገ መንግስትና ፌዴራል ስርዓቱ ዙሪያ መግባባት በመፍጠር መሆን እንዳለበት አስገንዝበዋል። ሀገራችን ኢትዮጵያ የብዝሀ ማንነት ባለቤት በመሆኗ ዕለቱን ስናከብር ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት መጉላት ያለውን ድርሻ በማዳበር መሆን እንዳለበትና የከፍተኛ ትምህርት ተቋማትም ዲሞክራሲያዊ መግባባት በማዳበር ህብረ ብሔራዊ አንድነት ማሳያ ሊሆኑ እንደሚገባም አሳስቧል። ምሁራንም ሀገርን ለተተኪው ትውልድ የማሻገር ድርሻቸውን መወጣት እንደሚጠበቅባቸውና ተማሪዎችም ህብረ ብሔራዊ አንድነታቸውን በማጉላት ጠንክረው መማር እንደሚጠበቅባቸው ገልጿል። ተረካቢ የሆኑት የቀጣዩ ትውልድ ዲሞክራሲያዊ አንድነትን እንዲያዳብር በእውቀት፣ በአመለካከት፣ በክህሎት ሊታነጽ ይገባል ማለት ነው። ለሀገራችን የሚበጃት አስተባሳቢ ተረክት በማስረጽ በሀሳብ የበላይነት የሚያምን ዜጋ በመፍጠር በህዳሴ ግድብ የተሳካው ድል በባህር በር ባለቤትነት ለመድገም ሁሉም አካል ለሀገሪቱ ድምጽ መሆን ይጠበቅበታል ሲሉም ፕሬዝዳንቱ አስታውቋል። በህዳሴ ግድባችን ያሳካነው ድል በዲፕሎማሲያዊ ስኬት የበላይነት እና በተባበረ የሁሉም ኢትዮጵያ ሚዛናዊ የዓለም ህዝቦች ድምጽ በቀይ ባህር ላይ እንዲደገም ሁላችን የወዱ ሀገራችን ድምፅ እንድንሆን የመድረኩ ተሳታፊዎች በሰጡት አስተያየትም ዩኒቨርሲቲዎች ብዝሃነት የሚስተናገዱበት በመሆኑ የብሔር ብሔረሰቦች ቀን በዩኒቨርሲቲ ደረጃ መከበሩ ትልቅ ትርጉም እንዳለው ገልጿል። ከተለያዩ አካባቢ የሚመጡ ተማሪዎች ህብረ ብሔራዊ አንድነትን በመገንዘብና መምህራንም ሁሉንም ተማሪዎች እኩል በማስተናገድ በቀጣይ በእኩልነትና በምክንያታዊነት የሚያምን ትውልድ መፍጠር እንደሚያስፈልግም አብራርቷል። በርካታ ብዝሃነት የሚስተናገድበት ከተለያየ አካባቢ ከተለያየ ቦታ በ በአንድነት ተማሪዎች ተሰባስበው የሚገኙበት ተቋም በመሆኑ ስለ ሀገሪቷ ብዝሃነት ለማሳወቅም በተግባር ለማሳየትም አመቺ ቦታ በመሆኑ ይህ ቀን በዩኒቨርሲቲዎች መከበሩ ትልቅ ትርጉም ይኖራል ብዬ አስባለሁ። ይህንም ባህል ማክበራችን የተለያዩ ሀገራችን ውስጥ ያሉ የብሔር ብሔረሰቦችን ባህሎች እንድንረዳ እንድናውቅ ያግዘናል። ልዩነቶቻችን የግጭት መንስኤ ሳይሆን ውበታችን መሆናቸውን ተገንዝበን ሀገሪቱ የያዘችውን የእድገት ጉዞ ለማሳካት የባህር በር ጥያቄ ተገቢነትን ምክንያታዊ በሆነ መንገድ መሞገት ይጠበቅብናል ነው ያሉት። መንግስታችንም እያነሳ ያለው ሰላማዊ በሆነ መንገድ ዓለም አቀፍ ህጎችን በተከተለ በሀገራቶች መካከል ደግሞ የሰጥቶ መቀበል መርህን በተከተለ መሆን እንዳለበት በተደጋጋሚ ሲነሳ ሰምተናል። መሆን ያለበትም እሱ ነው። ወደ በማጣታችን ይህን ይህን ይህን እያጣን ነው። ወደ በማግኘታችን ደግሞ ይህን ይህን እናገኛለን። ለዚህ ይሄድ የነበረው ኢኮኖሚ ወደዚህ ይመጣል የሚል ነገር ለእያንዳንዱ ማህበረሰብ እውቀት ልንፈጥር አዌርነስ ልንፈጥር ይገባል።